ፍቅር ገንፍሎበት ፈሶ እስከሚወጣ እንደዚህ ያነባል። ብቻውን የቆመ ደም አድራቂ ያጣ እልፍ እየወደደ ፍቅርን የተቀጣ እንደዚህ ያለቅሳል ፊቱ እስኪገረጣ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የሉዚያር ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አላችሁ? አሜን አባቶቻችን አምላክ ሁሉ እግዚአብሔር ዛሬም ዘወተርም በፍጥረታት አንደበት ሁሉ የተመሰገነ ይሁን። ዛሬ የአንድ ታላቁ አርክ አባትን መውደቅ አስመልክቶ አጭር መረጃ ይዤላችሁ መጥቻለሁ። የቤተ ክርስቲያን አገልጋይና የእኛ እረኛ ናቸው ያልናቸው ሰዎች በቅዱስ ቤተ ክርስቲያን ዶግማና ቀኖና ስርዓት ላይ ተደራጅተው በተነሱ ጊዜ ፓስተር ተብዬዎችም አለቱ ሲሰነጠቅ አየሁ ብለው ቤተ ክርስቲያን ላይ ባላገጡባት ጊዜ እሳቸው ግን ቤተ ክርስቲያን ባላህ የተመሰለች ናት፣ አላህ አንድ ነው፣ አላህ አይከፈልም፣ ኦርቶዶክስ ሃይማኖትም ጥንትም አንድ ናት፣ ዛሬም አንድ ናት፣ አትከፈልም ብለው በድፍረት የተናገሩ ከጥንት ጀምሮ በታሪክ የምንሰማው እኛም በእድሜያችን የተመለከት ነው። ኦርቶዶክስ ቤተ ክርስቲያን ሰላማዊ እንግዶችን በክብር ስትቀበል ነው ከሌላው ሃይማኖት ጋር ተከባብራ አብራ ስትኖር ህመም ወረርሺ ሲመጣ በሀገር ላይ ጦርነትና ሀዘን ሲመጣ ድዋ አድርጋ ስትታደግ አንዱን ሀገርን አንድ ስታደርግ ነው እናውቃት አሉ። እረ ተውህ። ኦርቶዶክስ ሃይማኖት ጥንትም አንድ ናት ዛሬም አንድ ናት አትከፈልም ብለው ከአማኙ እኩል ለቅድስት ቤተ ክርስቲያን ዶግማ፣ ቀኖናና ስርዓት ፊት ለፊት ወጥተው የጮኹ ድምፅ የሆኑ ታላቅ አባት የክፉም የደጉም ጊዜ አባታችን ናቸውና መቼም በእምነት ባልመስልም። አንረሳቸው። ኮቪድ-19 ከዓለም አቀፍ ቁጥጥር ውጭ ወጥቶም በሰዓታት ውስጥ ብቻ በሺ የሚቆጠሩ ነፍሳትን በሚረፈርፍበት በዛ ክፉ ዘመንም ከሀገርም አልፎ እንዳለም በተጨነቅንበት እንደ ሀገር የጸሎት መርሃ ግብር በታወጀበት በዛ ክፉ ጊዜም ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ጸሎተ ቡራኬ ካደረጉ በኋላ ለተቀዳሚ ሙፍቲ ሐጂ ዑመር ድሪስ ሁለተኛውን የጸሎት ፕሮግራም እንዲያደርጉ ሲጋበዙ በዚህ ጸሎት ላይ ሌላ የሚጨምረው ጸሎት የለም፣ እኔ ዛሬ ድዋ አላደርግም፣ ወንድሞቻችን ኦርቶዶክሳውያን አባቶች በሰፊው አድርገዋል፣ ወገባችን እስኪንቀጠቀጥ ያንን አብረን አሜን ብለናል፣ ብለው የትህትናቸውና የፍቅራቸውን ጥቅ ያሳዩ የብዙሃኑ የሚወደዱ የብዙሃን አባት ነበሩ። የሀገር ካስማ ናቸውና ዛሬ ሲወድቁ ብዙዎች አነቡ፣ ብዙዎች አዘኑላቸው። ክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ባደረባቸው ጽኑ ሕመም እዚህ ዓለም በሞት ተለይተዋል። የአባትነት ኃላፊነታቸውን በተግባር ያሳዩ ድንቅ አባት ነበሩ። ከዚህም በፊት ካደረጓቸው ታሪካዊ ንግግሮች መካከልም አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ አሁን ሰማንያ ስድስት ዓመት ሊሞላይ ነው። ለሊት እንቅልፍ የለኝም። ለሁለት ሰዓት ብቻ ብተኛ ነው ቀሪውን አለቅስበታለሁ። ለምንድን ነው ብዙ ለማንቆይበት የምንጋደለው? ለምን ስነ የምንጫረሰው? በጣም ያሳስበኛል፣ ያስለቅሰኛል ይላሉ። ሰውነት ይቀድማልም ይላሉ ሰው ሁሉ ቅድሚያ፣ ሰውነት ከሁሉ በፊት ሰውነት ይቀድማል። ከሃይማኖት ሰውነት ይቀድማል፣ ከዘርም ሰውነት ይቀድማል። አላህ ሰውን ከሁሉ በላይ አልቆታል። ሰው ሊገፋ፣ ሊሰደድ፣ ሊገደል፣ ሊናቅ፣ ሊወገዝ በፍጹም አይገባም። ልዩ ፍጥረቴን ክብሩን ጠብቁ በማለትም አዟል፣ ብለው ብዙ ጊዜ ደጋግመው እንዲህ አይነት ምክሮችን ይናገራሉ። ይህ ሰው ያላ ሰው ነው። ስለዚህ ይህን ሳጠቃለሁ መምህር ኃይለ ማርያም ዘውዱ የተናገሩትን አልፌ ወደ ቅዱስ ፓትርያርኩ እሄዳለሁ። መምህር ኃይለ ማርያም ዘውዱ የእሳቸውን ረፍ ሲሰሙ እንዲህ አሉ። ይህ ሰው ያላ ሰው ነው። ሙስሊም ይሁን ክርስቲያን እኛ አናውቅም ብቻ በሚሞትበት ጊዜ ክርስቲያኑ ሙስሊሙም ዛውያ ሊያደርግለት ይገባል። በ1892 ዓ ም ከላይ የተጠቀሰው ብሂል በ1892 ዓ ም መምህር አካለ ወልድ ኢየሩሳሌምን ጎብኝተው ሲመለሱ ደሴ ላይ በነበረው አቀባበል ከወሎ ሙስሊሞች የተነገረ የፍቅር ቃል ነበር። መምህር የደሴን መሬት ሲረግጡ ሙስሊም ክርስቲያኑ ተሰባስቦ እንኳን ደህና መጡልን በረሃቡ ዘመን ከ1880 እስከ 1884 ሙስሊም ክርስቲያን ሳይሉ እህል እየሰፈሩ ከችግር ያወጡትን አባታችን እያሉ በእንባ እንደተቀበሏቸው ከታሪክ ማህደር አንብቤ አለሁ። በክቡር ዶክተር ሐጂ ሙፍቲ ዑመር እረፍት ወደ አእምሮዬ የመጣ በየክፍለ ዘመኑ የጎሳ፣ የቋንቋ፣ የሃይማኖት፣ የፖለቲካ ድንበር የማይወክላቸው ለሁሉም የጋራ አባት የሚሆኑ ሰዎች አልፎ አልፎ እንዳጥቢያ ኮከብ ብቅ ብለው ይጠፋሉ። ሐጂ ሙፍቲ ዑመርም ከነዚህ የዘመናት የፍቅር የትዕግስት የትህትና የርኅራሄ ከዋክብት አንዱ ናቸው። እንደ ሐጂ ሙፍቲ ዑመር ያሉት ከዋክብት ብልጭ ብለው ሲጠፉ በብርሃናቸው የሚመለከት ሁሉ ይጨልምበታል። አገራችንም አንድ ሁነኛ መብራት የሆኑ ሽማግሌን አጣለች። ለዘመድ ወገኖቻቸው መጽናናትን ይስጥልን እላለሁኝ። ስለዚህ ለዘመድ ወገኖቻቸው መጽናናትን እያሉ ለሀገራችንም መልካም ጊዜ እንዲሆን እመኛለሁ ብለዋል መምህር ኃይለማርያም ዘውዱ። እንግዲህ ይህን ሳደርግ አንድ ሁለት ግጥሞችን በጣም በርካታ ቅኔ ተቀኝቶላቸዋል። አንድ ሁለት ግጥም ገጥሜ ወደ ሌላው ልለፍ። ገነትና ሲሆን ለሁሉም እምነቶች እኩል ቢፈጠርም ሙፍቲን በኔ እይታ አላህም እግዜርም እንደሚወዷቸው አልጠራጠርም። የአንድ እምነት እይታ ከዶግማው ባሻገር መልካም መሆንን ነው ለወገን ለሀገር ታዲያ የኛ ሙፍቲ ይልቅ ይመስል ይፈልቅ ይመስል ካንደበታቸው ማር እሳቸው ሲሰብኩ እስላም ክርስቲያኑ ባንድ ነው የሚማር እመቤቴን ሐጂን ከአንጀበቴ ወዳቸው ነበር ምናለለሳቸው ይህ ሞት ባል ነበር ብላለች እህታችን። አንዱም እንዲህ አሉ እንዳባ መፍቀሬ እንዳባ ሹኖዳ ተሸክመው ሄዱ የሰው መውደድ እዳ። የሀገሩ ዋርካ፣ የአብሮነቱ ሲሳይ ሙፍቲ እንደ መፍቀሬ የወሎ ሰው መሳይ፣ ፍቅር ብቻ ነበር አካላቸው ሲታይ ወዙ ተለወጠ አፈር ሆነ ከላይ ይላሉ ሌላውም፣ ሀገር ሰው ሞተባት፣ ኑናና ላቅስ የሰላሙን አባት፣ ከተኙን ንቀስቅስ የአንድ እምነት መሪ የሁሉ ልጅ አባት፣ የሀገር ሀዘን ያዘች ዋርካ ወደቀባት። ሰላምና ፍትህ ፊታቸው ይመስላል፣ ጥበብና ፍቅር ልባቸው ይመስላል። ይህን ያጣ ሕዝብ አባት አባት ይላል፣ ከአንድ ሃይማኖት አይደል ከሀገር ሰው ጎደለ፣ በዚያ የገባ ሀዘን በሁሉም ልብ አለ፣ ይላል ከዚህም በላይ ብዙ ግጥምና ቅኔ ተቀኝቶላቸዋል። ይሄን ካልኩ ወደ ሌላው በአጭሩ ልለፍ። እንግዲህ ቅዱስ ፓትርያርኩ በትልቁ በዚህ ጉዳይ ሀዘናቸውን ገልጸዋል። እንደምታስታውሱት እንግዲህ ቅዱስ ፓትርያርኩ እጅግ በጣም እንባቸው እየወረደ ብፁዕ ወቅዱስ አቡነ ማትያስ እንግዲህ በተቀዳሚ ሙፍቲ ሐጂ ኢድሪስ ሽኝት ላይ ነው እንባቸው ሲወርድ አይተው ብዙዎች። በሀገራችን ላይ ሩሩ ከሆኑ ብፁዕ ወቅዱስ አቡነ ማትያስ ሲበዛ በእውነት በተደጋጋሚ እንባቸው ሲፈስ አይተናል። በድሆች ሞት ሲያለቅሱ አይተናል። አመራራቸው ላይ ቅሬታ አለና እውነት ለመናገር ብዙ የምናነሳቸው ጥያቄዎች አሉና፣ እዛ ውጭ ግን በተለይ እንደሚያዝኑ እንደሚያለቅሱ ታሁን በፊት በተደጋጋሚ አይተናቸዋል። በዚህ ምንም ጥርጥር የለንም። ዛሬም እንግዲህ በወዳጃቸው ሽኝት ላይ እንባ ሲያነቡ ብዙዎች በካሜራቸው ሲቀባበሏቸው አይተናል። እውነት ለመናገር የነበረውን ሁኔታ ብዙዎች ተቀባብለውታል። የሀዘን መግለጫቸውም እጅግ በጣም ልብ የሚመስል ነበረ። በእውነት በጣም በጣም እግዚአብሔር በየዘመናቱ ሀገርን ያለ መካሪ ህዝብን ያለ ዘካሪ አይተውም ብለው በተለይ በመዝሙረ ዳዊት 11 አንድ አድነኝ አቤቱ አድነኝ ደግ ሰው አልቋልና ብለው ተነስተው በጣም ልብ የሚሰብር መልእክት አስተላልፈዋል። ለዚህም ምስክር ታላቅ አረጋዊ የበሳል አእምሮ ባለቤት ሀገርን የሚወዱ ህዝባቸውን የሚያከብሩ እንግዲህ የተጠቁት ወዳጅ የትውልድ አባት የሆኑት የክቡር ዶክተር ተቀዳሚ ሙፍቲ ሐጂ እድሪስ ኡመር አንዱ ነበሩ ብለዋል። ኢትዮጵያ በጣት ከሚቆጠሩ አረጋውያን እንግዲህ አፈማር ከሆኑ መካሪዎች መካከል አንዱ የሆኑትን እንግዲህ ለመወደድ የታደሉትን የዘመናችንን ጌጥ ዛሬ አታለሽ ነው ያሉት። ይህን የድካም ዓለም መገላገል ለእርሳቸው ረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋሃዱ በሁሉ ዘንድ እንግዲህ በሁሉ ዘመን አይገኙምና ህዝባችን ጥልቅ ሐዘን ይሰማዋል እኛም ጥልቅ ሐዘን ሰምቶና ና ያሉት ቅዱስ አባታችን ለቤተሰቦቻቸው፣ ለስልምና ሃይማኖት ተከታዩ ለመላው ኢትዮጵያ ህዝብ መጽናናት እመኛለሁ ብለው ነው ቅዱስ ፓትርያርኩ በመግለጫ ያወጡት። በኋላም እንባቸውን ሲያነቡ አይተናል። በእውነት እንግዲህ ቤተ ክርስቲያን ተገፋች ብለው ሲያዝኑ በመረጃ አይተናል ቅዱስ ፓትርያሪኩ ከአሁን በፊት በጦርነቱ ጉዳይም በተለይ አስተዳደራዊም እናነሳባቸው ብዙ ጥያቄዎች እንዳሉ የታወቀ ነው በዚህ በዚህ አይነት ጉዳይ ምናነሳው እሳቸው ጀምሮ ብዙ ችግሮች ቢኖሩም ቤተክነቱ የምነቅፍበት ነገር ቢኖሩም ሩሩ በመሆን ደግሞ በጣም በዚህ የታወቁ ናቸው ነው እንግዲህ ይህን ካል ዘንዳ ዛሬ በሳቸው ሞት ብዙዎች ልባቸው እንደተሰበረ እንዳዘነ ፓትሪያሪኩ እስከ ምመናን ከስልምና እስከ ክርስትና ብናይም በተቃራኒው ድሮም እስልምናውንም ክርስትናውን የማይወደው ውሃብያ ግን ዛሬ በብዛት ሲናደድ አይተናል። ውሃብያ እንኳን ለኦርቶዶክስና ለሌላው ለአማራ ሕዝብም በሉት ሊያዝን ቀርቶ ለራሱ ለሙስሊም እንዳያዝን ሙፍቲ እንኳን ሞቱ እያለ ሲደሰትም አይተናል። ይህ ቡድን ከብልጽግና ጋር ሁኖ አገር እያጠፋ ያለ ቡድን ነው። እነዚህ መሃል አንዱ ኡሙ አብደላህ የሚባል ሰው አልሐምዱሊላህ፣ የዘመናችን ጣዖት ሞቷል፣ ትልቅ የሸርክ ተራራ ተናደል አይመለስም ብሏል። አልሐምዱሊላህ ብሎ እንግዲያውስ ኡመር ገነቴን ሲያመልኩ የነበሩ እሱ ሞቷል፣ ህያው ዘላለማዊ አንድ አላህን የሚያመልክ እሱ አላህ የማይሞት ህያው ዘላለማዊ ነውና እሱን ተገዙ። አልሀምዱሊላህ የተውሂድ ባለቤቶች ሙተውም ህያው ናቸው ጌታቸው ዘንድ ብሎ ብሏል። ሌላው ደግሞ አህመድ ሲራጅ የሚባል ሰው ኡመር ገነቴ ቆሞም ሙቶም መመለክ የሚወድ ነው። እነ ዶክተሬና ወዳጆቹ መቃብሩ ላይ ሂደው ሲንከባለሉ ባይታዩ ያረፉበት አፈር መድኃኒት ነው ባይሉ ለሀገሪቱ ጥሩ የቱሪስት መዳረሻ ነው የሚሉ የጥናት ጽሁፎችን ባሰራጩ በቀጣይ ተወቅሱኛላችሁ ብሏልኝ። ሌላው ደግሞ በጣም የሚገርመው ነገር እንዴ የእስላም ነቀርሳ ተወገደ ብሏል። ደሞ ሌላው አንድ ሙስሊም ደግሞ አላህ ይዘንለት ማለት ይበቃል። እንዴ ግን ከተቻለ ያን ያክል ክፉ አይደለንም ብዬ ነው። እሱ ግን ሲከረፋን ነበረ ብሏል። አንደኛው ጀማል ሰይድ የሚባልም አንድ ሸይጣን አላህ አነሳልን አልሐምዱሊላህ ብሏል። ሌሎችም ብዙዎች ብለዋል። በእውነት ለመናገር በቪዲዮ ሁሉ የተቀረጸ አለ። ዛሬ እንግዲህ ውሃቢ በጣም ሲንጫጫ ነው የዋለው። እንግዲህ እውነታው ይሄ ነው። እንደምታስታውሱት ከነበራቸው ስልጣን ላይም በሀይል እንዳወረዷቸው እናውቃለን። የውሃቢ ቡድን ዛሬም እንግዲህ በእነ ሙጅብ አሚኑ እየተመራ ዛሬም አማራ ክልል ሊሆነች ነገር ስትፈጠር እያቀጣጠለ ጦርነት የሚያውጅ በአማራ ህዝብ ላይ እና በኦርቶዶክስ ሀይል ላይ እልቂት ሲደግስ የሚውል የውሃቢ ቡድን ነው። ዛሬም በሳቸው ሞት ሲደሰት ነው ያየ ነው። እውነታው ይሄ ነው። ይሄ ውሃቢ ቡድን እንግዲህ እስልምናውንም አይወክልም። አብይ አህመድና የአገዛዙ ተባባሪ የሆነና በሀገርና በቤተ ክርስቲያን ላይ ትልቅ አደጋ የሚደቅን እንዲሁም በእስልምና ላይ ትልቅ አደጋ የሚደቅን ውሃቢ ቡድን ዛሬም እንዲህ ሲያደረጉ ሏል ነው ይህን ለወደፊቱ ዘግበን የምናስቀምጠው። ለዛ ነው እንደ መረጃም ስለምንዘው ዶክመንት አድርገንም እንዘዋለን። ነገም እነሱም ራሳቸውም ስላዩትኝ ብዙዎችም በዚህ ጉዳይ ሲናገሩ ሰምተናል። ሳጠቃለሁ፣ እንግዲህ የሐጂን ጉዳይ እህታችን የቀድሞ አይቲቪ ጋዜጠኛ መስከረም ጌታቸው እንዲህ ብላለች። ስለሙጅ ስለ ሐጂ ሙፍቲ አገር ጥቁር ትልበስ ስላለች። ቃለመጠይቅ የማድረግ እድል ሳገኝ ኢቲቪ ገብቼ ዓመትም አልሆነኝ ገና አዲስ ማይኪያጅ ነበሩ። የስልምና እምነት ተከታዮች በዓል ነበርና ስለ መንዙማ ለመስራት እሳቸው እንደውዬ በመኖሪያ ቤታቸው ስርዓቱን ለመከወን ፈቃደኛ ሆኑ። ደረሰን ሌሎች አባቶችን ሰብስበው ተቀበሉን። የሃይማኖት በዓላትን መስራት ከባድ የሚያደርገው የቤተ እምነቱን ስርዓት መጠበቅ፣ ህግጋትን ማክበር የግዴታ ግዴታ መሆኑ ብቻ ሳይሆን ስህተትን ብንፈጥር በተቋምም ሆነ በግል የሚመጣውን ጫና፣ ጥያቄ መመለስ ከባድ ነው። ገና ጀማሪ ስትሆኑ ደግሞ እጅግ ከባድ ነው። እኔ ምነቱ ተከታዮች የሚለብሱትን ድሪያ ብለብስም እየተንሸራተተ ጸጉሬ እንዳይታይ በሰቀቀን ወዲያ ወዲህ እላለሁ። እቀመጥና እንደገና እንዲህ መቀመጥ የለብኝም ብዬ እነሳለሁ። እንደገና እቀመጣለሁ። የእሳቸው ግርማ ሞገስ ደግሞ እንዲሁ ብርኪ ያስዛል። ብቻ የእምነት አባቶች መሃል በመሆኔ እምነቱ የማይፈቅደውን ሁኜ ላለመገኘት ተጨነሁ። ይህኔ ውስጤን ገልጠው ያዩት ሐጂ ጠሩኝ። ፈገግ ብለውና ቀስ ባለ ድምፅ እዚህ ያሉ ሁሉም አባቶች ናቸው፣ ሁሉም አባቶችሽ ናቸው። የለበሹም ሁሉም አክብሮትሽን ያሳያል። ልጃችን ስለ መጣሽ ደስ ብሎናል። ሳትጨናነቂ ያሰብሽውን ጀምር ያሉኝ የኔ አባት፣ ያ የጠፋው በራስ መተማመኔ ወደ ቦታው ሲመለሱ ታወቀኝ። ነጻነቴን ሳገኝ በቃም እንዴት አይነት ፕሮግራም ሰራ መሰላችሁ ደግሞ ሌላ ቀን እንደገና ሌላ ቀን አገኘኋቸው እንደ ሚዲያ ሰው ኮድለኛ የለም በእውነት ገና ሳገኛቸው ያ የተጨነቀን የሚያረጋጋ ፈገግታቸው ይቀበለናል ብዙ የሚናገሩ ባይሆንም ከቀረጻ በፊትና በኋላ ድንገት በመጣ ሀሳብ የመከሩን ብዙ ነው አንዳንድ ሰዎች አሉ የእናንተ ሃይማኖት አባት ባይሆኑም የራሳቸው እየመሰሏችሁ የራሳችሁ እየመሰሏችሁ ማግኘት ማማከር በሳቸው መገጸጽ የምትመኟቸው ሐጂ ሙፍቲ እንዲያ ነበሩ ሰውነት በእግሩ ቁሞ ሲሄድ ለማየት ታድለናል። ለበጎነት ሃይማኖት ድንበር የሚከለክል ሳይሆን አፍርሶ የሚያገናኝ ልዩነት የምንሰብክበት ሳይሆን ሰው መሆንን የምናስተምርበት መሆኑን አሳይተውናል። በ2017 ዓ ምት እንግዳዬ ለማድረግ ብዙ ሞክሬ ነበር። እየደከማቸው ነው በሚል ዙሪያ ያሉ ሰዎች አላገናኙኝም። ግን ምጠይቃቸው ብዙ ነገር ነበረኝ፣ ነበር ሁኖ ቀረ እንጂ ተቀዳሚ ሀጅ ሙፍቲ ስለ መከሩና ስለ አስተማሪው ነገር ሁሉ አመሰግናለሁ። ዛሬ ብዙ ጽፌ ልመሰክር ሁሎት ብመኝም ቃላቶች ደከሙብኝና ተውኩት። ሀገር ጥቁር ለብሳት አልቅስ የጎደለባትን ያጣችሁን የምታውቀው ሀገር ናትና አባቴ፣ ፈጣሪ ነብሶትን በሰላም ያሳርፍ ብላለች። መስከረም እንግዲህ ብዙ ሰዎች ስለሳቸው ብዙ ነገር ብለዋል። እኔም በአጭሩ ችልበል ብዬ ነው። በእውነት ፈጣሪ ነብሳቸውን ይማርን። እዚህ በተረፈ ግን ሌሎች መረጃዎችን እዚህ በቀጣይ የምመለስ ይሆናል። ሁላችሁንም ወዳችኋለሁ። መረጃዎችን ለሌላዎች አጋሩ። ስለምትከታተሉኝ አመሰግናለሁ። ሰላም ሁኑ።